ተጀመረ። እንዴት አረፈዳችሁ ሸገሮች? ሰላማችሁ ይብዛ። ስለ አርሰናል የአጥቂ ጉዳይ አሳስቦኛል ወይ አጥቄ ተብዬ አስፈርሞ ልባችን ይረፍ። ምትኩ ነኝ ከቃሌቲ ብሏል፣ ሰማንያ አንድ ዜሮ አንድ። ይሄ የብዙ የአርሰናል ደጋፊዎች ጥያቄ ነው ብዬ ነው የማስበው። እስኪ የምነግራችሁ ነገር ይኖራል። ከነገ ጀምሮ ግን ጠብቁ ብያለሁ ብለሃል ሳሚ አይ ከነገ ጀምሮ የበለጠ ትልልቅ ዝውውሮችን ልንሰማ እንችላለን። ምክንያቱም ከሂሳብ አያያዝ ጋር በተያያዘ በሚቀጥለው አመት ላይ የሚቆጠር ሂሳብ ስለሆነ ከነገ ጀምሮ የሚኖረው እችኛዋን ጊዜ ለማለፍ ክለቦች የራሳቸውን ጥንቃቄ ያደርጋሉ። ስለዚህ እሱን እንጠብቃለን። ግን አሁን ምትኩ እንደጠየቀው ሌሎች አድማጮቻችንም አሁን የአርሰናል የሚቀጥለው የውድድር አመት እንደዚህ ነው፣ እንደዛ ነው፣ በዚህ መንገድ እየተጠናከረ ነው ምናምን የሚለውን ዜና ከመስማት በላይ በጣም የሚያጓጓቸው የሚመስለኝ እኔ የሆነ አጥቂ አርሰናል አስፈረመ ወይ ሼሽኮን ጨረሰ ወይ ደግሞ ጋይኮሬሽን ጨረሰ ወይ ደግሞ ኢኬቲኬን ኢኬቲኬንም፣ አሁን ስሙ እየተነሳ ስለሆነ በቃ የሆነ አጥቂ በቃ አስፈርሟል አርሰናል የሚባለውን ዜና መስማት ይመስለኛል የበለጠ ስሜት የሚሰጣቸው ፍላጎታቸውም እዛ ላይ እንደተንጠለጠለ እያየን ነው። ስለዚህ ለአርሰናል ደጋፊዎችም ተመሳሳይ ነገር ነው። ከነገ ጀምሮ መጠበቅ ይኖርባቸዋል። ትልልቅ ዝውውሮች ላይ የሚሳተፉበት ጊዜ ስለሆነ ክለቦች በሙሉ ማለት ነው። ግን ለአርሰናል በኢኬቲኬም ላይ ቅድም እንዳነሳሁት እንደገና ፍላጎት እንዳሳደረና ይህንንም ኮንሲደር እያደረገው እንደሆነ መረጃዎች ይወጡ ነው። ከዚህም በፊት ስሙ ተያይዞ ተነስቷል። በእርግጥ ግን በዚህኛው የዝውውር ጊዜ ብዙ የሰማ ነው። አንዴ ጎኮሬሽ ነው፣ አንዴ ደግሞ ሼሽኮ ነው እና አብዛኛውን የዝውውር መረጃ እዛ ላይ እያተኮረ ነበር። አሁን ደግሞ የኬቲኬ የሚሉ መረጃዎች በብዛት አይቻለሁ። እሺ፣ በግድ ነው ከአርሰናል ያስጀምራችሁኝ ግን ከሆነ አይቀር እንግባበት። ይሄ ከቃሊት የጻፈው ወዳጃችን ነው በዚህ መንገድ እንድንጀምር ያደረገው። ጠይቆ አክብረን እንወያይበታለን እስካልነ ድረስ ደግሞ ያንን ማድረጋችን ትክክልና ግዴታ ነው የሚሆነው። የአርሰናልን ጉዳይ ስናነሳ የአርሰናልን የተጫዋቾች የዝውውር ሂደት እንዴት ነው የምናየው የሚለው ቀዳሚ ነጥባችን ቢሆን በጣም ጥሩ ይመስለኛል። እንዴት ነው የምናየው? እውነት አርሰናል ፈዟል? እውነት አርሰናል ሌሎቹ ክለቦች እንደሚንቀሳቀሱት ተጫዋቾችን ለማስፈረምና ቡድኑን ለማንጠናከር እየሰራ አይደለም ይሄ ስሜት ያላቸው የአርሰናል ደጋፊዎች ይሄ ስሜት ያላቸው የእግር ኳስ ሰዎች አሉ እውነቱ ግን እንደዛ ነው ወይ አንቺ እንደዛ ፊል ታደረገዋለች ወይ እኔስ እንዴት ነው ማየው የሚለውን ብናወራበት በጣም ደስ ስለሚለኝ ነው በእኔ እምነት ትናንት በዩቲዩብ ገጻችን ላይ ርዕስ እንደሰጠ ነው አርሰናል ለእኔ በጣም ስራ ላይ ነው አርሰናል ስራ ላይ ነው ስራውንም ደግሞ ዝም ብሎ ስራ ላይ ያለ ባተሌ ስራ፣ ዝም ብሎ በቃ ስራ የሚበዛበት አይነት አድርጌ አደለም፣ ውጤታማ የሆነ ስራን እየሰራ ያለ ጎበዝ አድርጌ ነው መወስዱ። ይሄ ለምንድን ነው ያልሽኝ እንደሆነ አንድ የገበያን ባህሪ መረዳት ያስፈልጋል። የገበያ ባህሪ መረዳት ያስፈልጋል ማለት ገበያ ገዢ አለ። ገዢ ምን አለው? ገንዘብ አለው። ገዢ ምን አለው? ፍላጎት አለ ግን ብቻውን አደለም የሚወስነው። ሻጭ አለ። የሻጭ ደግሞ ተጫዋች አለ። የሻጭ ደግሞ የሚጠበቀው የገንዘብ ገቢ ደግሞ አለ። በዚህ ያህል ነው መሸጥ የምፈልገው የሚል እንደነዚህ ያሉ የመሸጥና የመግዛት ሂደቶች ላይ የሚኖሩት መደበኛ ጠባያት፣ መደበኛ ባህሪያት ለአርሰናልም ይገጥመዋል። አሁን ለምሳሌ አርሰናል ስራ ላይ ነው፣ ያውም እየሰራ ያለው በውጤታማነት ነው ብዬ እንዳስብ የሚያደርገኝ ጨርሶ ያስቀምጣቸው ዝውውሮች አሉ። ከሸጡለት ክለቦች ጋር በደረሰው ስምምነት ያልነገረን ያለቁ ጉዳዮች አሉ። እነዚህን ያለቁ የአርሰናል ተጫዋቾችን ዝውውር ከነገ ጀምሮ መስማት ትጀምራላችሁ በእርግጠኝነት። ስለዚህ አሁን ቼልሲ ሪቪል ስለሚያደርግ ሊቨርፑል ሪቪል ስለሚያደርግ ሲቲ ስላሳወቀ ማን ዩናይትድ የማቴስ ኩኛን ስላሳወቀ አርሰናል ግን ጸጥ ስላለ እንዳልሰራ እየቆጠር ነው እንዳይሆን። እየሰራ ነው እየጨረሰ ነው እየተከታተለ ነው ጉዳዮቹን በሙሉ። የመጀመሪያው ነገር ያለቁ ዝውውሮች መኖራቸው ነው። አርሰናልን ስራ ላይ ነው ያሁን በውጤታማነት እየሰራ ነው ብለን እንድናስብ ሊያደርገን የሚገባው ብያምናል። ስም ጥቀስ ካልሽኝ የመጀመሪያው መጠቅሰልሽ የማርቲን ዙቤሜንዲ ነው። ይሄ ዝውውር ከዚህ በኋላ ኮላብስ አያደርግ። ይሄ ዝውውር ከዚህ በኋላ ከአርሰናል ይወጣል ተብሎ የሚጠበቅ አይደለም። ኢትስ ደን ዲል። ተጫዋቹ ወደ ለንደን ሲሄድ ለንደን ደረሰ፣ የአርሰናል ባለስልጣናትን ጋር ተገናኘ፣ ተነጋገረ ምናምን ሲባል በቃ ፋይናላይዝ ተደርጓል። ግን ሪያል ሶሴዳድ እንድንገበያ የምፈልገው ከጁላይ ዋን በኋላ ይሁንልኝ አለ ከጁላይ ዋን በኋላ አዲሱ የፋይናንሻል ቢዝነስ ሪሴት ተደርጎ የፒኤስአሩ የምናምኑ ፋይናንሻል ፌር ፕላይ የሚባለው አዲስ የሚጀመርበት ከዚህ በኋላ በሌላ ጊዜ ነው ይሄ ነገር የሚነሳው። እዛኛው ላይ ይግባልኛል፣ እዛኛው ላይ ይቆጠርልኛል። አርሰናል ይሄንን ቢያደርግ የሚጎዳው ነገር ስለሌለ ለሻጭ ክለብ ስምምነትና ፍላጎት ሲባል ከጁላይ አንድ በኋላ አለው። ግን ዝም ነው። ኦፊሻሊ ዙቢመንዲ የአርሰናልን ማሊያ ይዞ ከአንድሪያ በርታ ጋር ፎቶ ስላልተነሳ የአርሰናልን ማሊያ ለብሶ ምናምን እነ ቢቢሲ እነ ስካይ ስፖርትስ እነ ኤስፒኤን እና ሌሎቹም ስላላወሩት የእኛ ቡድን ሊያስበላን ነው ዘንድሮ መጨረሻቸውን ምናምን እያለ የሚያጉረመርም የአርሰናል ደጋፊ አይጠፋ። ሁለተኛው ያለቀው ዝውውር ግብ ጠባቂ ላይ ነው። ግብ ጠባቂ ላይ የኬፓ አሪዛባላጋ ዝውውር በተመሳሳይ አልቋል። ኬፓም ለንደን ነበር። የኬፓን ለምን ሪቪል እንደማያደርጉት አላቅም። ምክንያቱም ይሄ ከጁላይ በኋላ አድርጉልኝ ምናምን የሚል ነገር ከቼልሲ በኩል የለም። እንደገና ደግሞ ፋይቭ ሚሊየን ናት፣ ያን ያህል ከባድ አይደለም። ሶስተኛው፣ አራተኛው፣ አምስተኛው እያልን የምንሄዳቸው ዝውውሮችን በተመለከተ ለምሳሌ የኖርጋርድን ዝውውር በተመለከተ ትልቁ ዜና ዛሬ ለአርሰናል ቶማስ ፓርቴና አርሰናል በይፋ ዛሬ ተለያይተዋል። የሆነች መጠነኛ ተስፋ ነበረ። መጠነኛው ተስፋ ምንድን ነው? ትንሽ ሪኮንስሌሽን ነገር ካለ የሚያቀራርብ ነገር መፍጠር ከቻሉ የቶማስ ፓርቴን መሄድ ያልፈለጉ ሰዎች የተመኙት ምኞት ነው። እኛ ግን ገና ያኔ አርሰናልና ቶማስ ፓርቴ አወሩ ተነጋገሩ ተደራደሩ ቶማስ ፓርቴ ከሁለት መቶ ሺህ ሳምንታዊ ደሞዝ በላይ ይከፈለኝ ይላል አርሰናል ደግሞ አሁን ያለህን ደሞዝ ይዘህ የምትቀጥል ከሆነ ከእኛ ጋር ቀጥል አለው ግን ቶማስ ፓርቴ ይህንን የአርሰናልን ሐሳብ ስላልተቀበለ አርሰናልም የቶማስ ፓርቴን ሐሳብ መውሰድ ስላልወሰነ ቶማስ ፓርቴና አርሰናል በቃ ጨረሱ ይህንን ወሬ ግን በወቅቱ ለማመን ትንሽ ችግር ያላቸው ሰዎች ነበሩ ይህንንም አያደርግም ሂወዛ ወር ቤስ ፕሌየር እኮ ላስ ሲዝን ላይ። ስለዚህ እንዴት ብለው ይሸኙታል ምናምን የሚል ስሜት ነበረ። ከዛ የቶማስ ፓርቴና የአርሰናልን አለመስማማት ተከትሎ ኖርጋርድ ጋር ጨረሰ አርሰናል ሲባል፣ ተስማማ ሲባል ኖርጋርድ የሚፈርመው ፓርቴን ላለመጠቀም ነው። ጆርጊኒዮ ሄደ ሲባል ዙቢሜንዲን ከወሰዱ ፓርቴ ጋር ተለያዩ ሲባል ኖርጋርድን ከወሰዱ ኖርጋርድ የሚመጣው ለፓርቴ ነው፣ ያኛው የሚመጣው ለጆርጊኒ ነው። በቃ አልቋል። አሁን ትናንት እንደ ሰበር ዜና ሲነግሩ ነው የነበረው የውጮቹ ሚዲያዎች ቶማስ ፓርቴና አርሰናል ዛሬ እንደሚለያዩ ነው። ዛሬ ጠዋት ደግሞ ምናሉ፣ ቶማስ ፓርቴ ከአርሰናል ጋር የውል ዘመኑ ከማብቃቱ አንድ ቀን ቀደም ብሎ በቃ ተለያየ የሚል ዛሬ አርሰናል ነው። ጁን ሰላሳ አደለ ውላቸው የሚያበቃው ዛሬ ነው። ስለዚህ ጁን ሰላሳ ወደ ጁላይ አንድ ሲቀየር ነው አርሰናል በቶማስ ፓርቲ ላይ ኖር አይታተል የምንለው እንጂ አሁን ያንን ማለት አንችልም። ስለዚህ ኖር ጋርድን እንደዚህ ውስጥ ከችዋለች ነው። ሌላው አርሰናል ስራ ላይ ነው እንድል የሚያደርገኝ ነገር የጨረሳቸው የምላቸው ዝውውሮች በመኖራቸው ምክንያት ብቻ አይደለም። ሞስኩዌራን በተመለከተ ቫሌንሲያ ውድቅ ሲያደርግበት አርሰናል እዚህ ልጅ ላይ ያለውን ፍላጎት ይዞ ከሞስኩዌራ ጋር ትላንትና ሙሉ በሙሉ ስምምነት ላይ ደረሰ። እምቢ መባል ከዛ በኋላ ግን ድርድሩን መቀጠል እምቢ መባል ነገር ግን የፈለግሽውን ነገር ለማሳካት መልፋት አርሰናል እያደረገ ያለ። ያለው ምን ያድርግ? ከዚህ በላይ አሁን የምንለያይ ከሆነ የምንለያየው ከአርሰናል ሰዎች ጋር ባመጧቸው ተጫዋቾች ማነስማማ ከሆነ አንድ ነገር ነው። ዙብሜንዲ ምን ያደርግልናል ካልን ማለት ነው ኬፓ ኬፓ ብለሽ የምታጣጢው ሰው ከሆነ እመኝኛ ሁን ኖርጋርድን ሲጫወት ስታዩ ነው የበለጠ የምትጁ። እኔ የቶማስ ፓርቴን ጉዳይ በተመለከተ ከጋላስ ጋር የሚቀራረብ ሀሳብ ነው ያለኝ አርሰናል የሚተካ ሳይሆን የሚጨምር ቢሆን ነው የሚሻለው የሚጠቀመው ብያምናል። ኖርጋርድንም ፓርቴንም ቢያደርግ ከፓርቲም ጋር አዲስ ሞባይል ለያዩ ምናምን ነው የሚጠቀሙት ትላል። ግን በቃ እያደረጉ ነው ያሉት። ሪፕሌስመንቱ ግን ተሰርቷል። ኖርጋርድ ደግሞ በጣም ጥሩ አገልጋይ ነው። ይሄ ከሆነ ደግሞ የሞስኩዌራን ጉዳይ ስቴጂ ቫሌንሲያ 20 ሚሊዮን ዩሮ ይከፈለኝ አለ። ውል ማፍረሻ የሱ ነው አለ ክፍ አለው አርሰናልን አርሰናል እጁን ሰብስቦ ወደ ሌላ ነገር አልሄደም። ሞስኩዌራን አገኘ፣ አነጋገረ፣ ፉል አግሪመንት ላይ ደረሱ። ትናንት ሰበር ተብሎ የወጣው መረጃ ማለት ነው። ፉል አግሪመንቱ ምንድን ነው በቃ ልጁም አርሰናልን መቀላቀል ይፈልጋል አርሰናንም አንተን እፈልጋለሁ አለ የተከላካይ መስመሬን ማጠናከር አለብኝ አለ ስለዚህ የተከላካይ ክፍሉ በሞስኮ የራዘ ዝውውር ይጠናቀቃል ማለት ነው እና ምን ይሆናል ለቫሌንሲያ 20 ሚሊዮን ዩሮ ወይም 17 ሚሊዮን ፓውንድ ይከፍላል እነዚህ ስራዎች እየተሰሩ ነው እነዚህ ስራዎች እየተሰሩ እያለ አንድ ነገር ጎሏል ምንድን ነው የጎደለው የአርሰናል ደጋፊ የአርሰናል ተጫዋቾች፣ የቀድሞቹም የአሁኖቹም እና ደግሞ ገለልተኛ የእግር ኳስ ተመልካቾች እና የእግር ኳስ ባለሙያዎች አርሰናል የመጨረሻውን ቡድኑን በቃ በጥሩ ሁኔታ ገጥሞ ጨርሷል የምንለው ፊት መስመሩ ላይ አሪፍ ተጫዋች ያገኘ እንደሆነ ነው። ዘጠኝ ቁጥር ቦታ ላይ የሚጫወት ተጫዋች ተባለ። አርሰናል እንዲህ አደረገ እንዲህ ተባለ፣ አርሰናል እንዲህ አደረገ እንዲህ ተባለ ሳይባል የሰማንበት ቀን አለ የለም እኮ ኦልሞስት ኤቭሪ ደይ ቤንጃሚን ሸሽኮ አርሰናል አርሰናል ቤንጃሚን ሸሽኮ እኮ ይባላል። ኦልሞስት ኤቭሪ ደይ ጋዮ ኮሬሽ ይባላል። አሁን የአርሰናል ስትራቴጂ ይግባና ዌይቴንድ ሲ ስትራቴጂ ነው እየተጠቀመ ያለው ደግሞ እሱ ሰርቶለታል። ግን ውሳኔ ካለመወሰን ጋር በተያዘ አያይዘው የሚመለከቱትን ሰዎች ምንድን ነው የምትለው? አሁን አርሰናል እንደምናየው ከሆነ በተለይ ይሄ የቤንጃሚን ሸሽኮ ከዛ በተጨማሪም ደግሞ ጋዮ ኮሬሽ ላይ አሉንም ሲለው ወደ ዋትኪንስ እየተመለሰ ከተለያዩ ተጫዋቾች ጋራ ስሙ ይነሳል። ስፔሻ አጥቂዎች ላይ አሁን ደግሞ ቅድሚልናልባሲልሁቴኬ አለ። አሁን ሁጎ ቴኬ ስታነሳ ሰማኒያ አምስት ሚሊዮን ፓውንድ ነው እንዲከፍል የሚጠበቅበት ይባላል። ከዚህ በፊት ለጎይኮሬስ ምን እንደተባለ፣ ለሼሽኮ ምን እንደተባለ እናውቃለን። ከዛ ዋጋው ደግሞ ምን ያክል ወደ ታችም እንደወረደ እናውቃለን። ግን አሁን እኔ የአርሰናል ደጋፊዎችም ስሜታቸውን የምንረዳው መጀመሪያ ማንን እንደሚፈልግ አርሰናል ለምንድን ነው መወሰን ያውቃል። ለምሳሌ ሊቨርፑል የፍሎሪያንን ዝውውር እንዴት እንዳስኬደው እናውቃለን። ሌሎች ሌሎች ሌሎች ተጫዋቾችን የማየት እድል ሳይኖረው እኮ አደለም ወይም ደግሞ ቆይቶ ነገሮችን የማየት የመወሰን ዋጋውን በተመለከተ ከዚህም ከዛም ማጣራት ነገሮችን አካሄዱን ሳይረዱት ቀርተው ነው ብዬ አላስብምን ያውቁታል። አካሄዱን ያውቁታል። ግን ማንን እንደሚፈልጉም ደግሞ በደንብ ያውቁታል። እና የሚፈልጉት ተጫዋች ላይ ነው እስከ መጨረሻው ድረስ የሰሩት። ሊቨርፑል ብቻ አይደለም ማንቸስተር ዩናይትድንም መውሰድ እንችላለን። ኤምቤሞ ብሎ እንደገና ዝውውሩን የጨረሰው ማቲያስ ኩኛንም ብሎ የመጀመሪያ ማንን እንደሚፈልግ ለየ። ከዛ በኋላ በለያቸውና በጣም እርግጠኛ በሆነባቸው ቡድንን የበለጠ ያጠናክራሉ፣ ጥሩ የውድድር ዓመት እንዳሳልፍ ያግዙኛል ብሎ በወሰነባቸው ተጫዋቾች ላይ እስከ መጨረሻው ድረስ ሰራና የራሱ ማድረግ ቻለ። አሁን ለምንድን ነው አርሰናልስ የሚፈልገውን ለይቶ እዛ ተጫዋች ላይ ብቻ እስከ መጨረሻው ድረስ ማይሰራው? አንዴ ዚ አንዴ ዛ አንዴ ዚ አንዴ ዛ የሚለው አካሄድ እስከ ምን ድረስ ነው የሚያስኬደው? እንደውም አንዳንዶቹ ራቅ ብለውም ሄደው ሳያስፈርም ይሄ ዝውውር መስኮት እንዳይጠናቀቅ ምንም የረጋ ሀሳብ የለውም፣ በክለብ ውስጥ የምንመለከተው ነገር ይላሉ። ከዚህ በፊት አስረድተናል በደንብኛ ዋጋ በማጣራት ጉዳይ ላይ እንዴት ነገሮችን እየሰራ እንደሆነ አርሰናል። ግን በሌላ መንገድ ደግሞ መታየት አለበትም እውነት ነው፣ እውነት ሊሆን ይችላል ወይንም ደግሞ ሀሳብ ሊሰጥበት ይገባል ብዬ የማስበው ነገር ለምንድን ነው በቃ ይሄኛው ተጫዋች ነው ለአርሰናል አጫዋወትም በሁሉም ደረጃ ማለት ነው። በእድሜም ሊሆን ይችላል በአርሰናል አጫዋትም ሊሆን ይችላል እንደ ረጅም ጊዜ አገልግሎት በመስጠትም ሊሆን ይችላል። በሁሉም ደረጃ ታይቶ በሚከፈለውም ገንዘብ ታይቶ በቃ እገሌን ነው የምንፈልገው፣ እገሌ ላይ እንሰራለን ብሎ እዛ ላይ በደንብ መስራት ግን አማራጮችን አለመመልከት አይደለም። ዋ አንድ ዋና ይኖራል፣ ካልሆነ ደግሞ ፕላን ቢ የሚለውን ማስኬሄዳ አይሻልም ወይ? አንዚ አንዛ አንዚ አንዛ የሚለው ነገር የበለጠ አሰልችቶናል የሚል አስተያየት ቢሰጡ ወይም ይህንን ለሚናገሩ ሰዎች ስህተት ናችሁ ማለት ይቻላል ወይ ብዬ ነው። አዎ እኔ ያላስተዋሉት ነገር ስላለ ስህተት ናችሁ እላችኋለሁ እኔ ሳልፈራ። ምንድን ነው የመጀመሪያው ነገር ፍራቻቸው ይገባኛል፣ ከአርሰናል ባድ ኤክስፒሪየንስ የተነሳ እንደሆነ ያንን ቦታ ሰጣለሁ። ከዚህ በፊት ስላስረዳን አንመለስበት። የአርሰናል ደጋፊዎች ለምንድነው በአርሰናል የማይተማመኑት ዝውውር ሲሆን ጉዳዩ? መቼ የጀመረ ነው? ይሄ የስጋት የፍርሃት ስሜት ከምን የመጣ ነው? ይሄ የፍርሃት የስጋት ስሜት ስናስቀምጠው ነበረ ከዚህ በፊት አርሰናል ግን፣ ፕራክቲካሊ ለእኔ ተቀይሯል። በተለይ ደግሞ አርቴታ እና ኤዱ በነበሩበት ጊዜ አርሰናል ዋን ኦፍ ቢግ ስፔንደርስ ነው። ያንን እኮ ስናነሳ ነበር። ቢግ ስፔንደር ነው ስንል ለተጫዋቾች ዝውውር ምን ያህል ገንዘብ የሚያወጣ እንደሆነ በስንት የውድድር ዓመቶች ከፕሪሚየር ሊጎ ክለቦች ብዙ ለተጫዋቾች ዝውውር ያወጣው አርሰናል እንደሆነ ምናምን እኮ ስናነሳ ነበረ ደሞዝ ከፋይ ነው ከማን ሲቲ እና ከማን ዩናይትድ ቀጥሎ ከፍተኛ ደሞዝ ከፋይ ነው አርሰናል። መደረግ ያለበት ነገር እየተደረገ ነው። ስለተደረገም ነው ባለፉት ሶስት ዓመታት ክለቡ ሁለተኛ እየወጣ ያለው ኮምፒታንት የሆነው በዛ በዛ ምክንያት ነው። እሱን አክሰብት እናድርግ ከሆነ ከዛ ከበፊቱ አንጎቨር መላቀቅ ይፈልጋል። ከዛ ተላቀሽ ክሊርሊ ነገሮችን አናላይዝ ስታደርጊ የምርም አርሰናል ቤት ውስጥ የዝውውር አፈጻጸምን በተመለከተ ያለው መሻሻል ከቬንገር ጊዜ ይልቅ የአሁኑ የተሻለ እንደሆነ ትደርሽበታለች። የመጀመሪያው እሱ ነው። ሁለተኛው እነዚህን ሰዎች ይሄ ጋርዷችሁ ነው እንጂ ያላያችሁትም፣ ስላላያችሁት የተሳሳተ መደምደሚያ ላይ እየደረሳችሁ ነው የምላቸው። አንድ ለምሳሌ አርሰናል ለምንድን ነው እንደ ሊቨርፑል ለምንድን ነው ብለሽ እንደ ማንቸስተር ዩናይትድ ወይም ደግሞ እንደ ቼልሲ በቃ ዘውቡራቸውን እንደጨረሱት ክለቦች ባጭሩ ለምንድን ነው እንደነሱ የማይሆነው ነው። እኔ በእንደነዚህ ያለ ሀሳብ በህይወትም አልስማማም በእግር ኳስም አልስመማም። ህይወት ባለ አንድ መንገድ አይደለችም። የሊቨርፑል መንገድ ይኖራል፣ የማን ዩናይትድ መንገድ ይኖራል፣ የቼልሲ የሲቲ መንገድ ሊኖር ይችላል። ዜሮሶ አርሰናል ወይ የአርሰናል ደግሞ መንገድ ሊኖር ይችላል። የአርሰናል መንገድ ከሊቨርፑል ስለተለየ የተሳሳተና የቀሽም ነው ብዬ ለደመድም አልችልም። የአርሰናል መንገድ ከሊቨርፑል ሊለይ የሚችልባቸው ብዙ ምክንያቶች አሉ። ሊቨርፑል በቃ ክሊርሊ ፍሎሪየን ቨርስን ለየ ይህንን ተጫዋች በእጄ ማስገባት አለብኝ አለ። እዛ ፍሎሬንቨርስ ውስጥ ያየውን ጥቅም ከሌሎች ተጫዋቾች ስላላየውስ ቢሆን ሙሉ በሙሉ በቃ ሚስማማኝ ይሄ ልጅ ነው ሲንግል ኦፕሽን ሆኖበትስ ቢሆን ካልሆነም ደግሞ ሌሎች አማራጮችን ማየት አይፈልግም። በቃ እንደ ጋሪ ፌረስ ፍሎሬንቨርስ ፍሎሬንቨርስ አለ ሄደ፣ ውድ ክፍያ ከፍሎ አገኘው። ይሄንን ውድ ክፍያ እነ የርገን ክሎብ የብደት ነው ነው የሚሉት። ፍሎሪየን ቨርትስ በጣም በቅርቡ ባሎንዶሮን ሲያሸንፍ ልናየው እንችላለን። ግን ሊቨርፑል ውድነው የከፈለው ይሉሻል። አናሊሲስ ሲሰራ ነው ምነግርሽ እኔ ፍሎሪየን ቨርትስን በተመለከተ የሚሰጡ ሌሎች አስተያየቶች አሉ። ግን የሊቨርፑል ኮሚትመንት ፎር ዜሮውን አምቢሽን ግን ትልቅ፣ ስለዚህ እዛ ላይ ሄደው ያንን ነገር አድርገዋል። የማንቸስተር ዩናይትድ መንገድ የቼልሲ የማንቸስተር ሲቲ መንገድ እንደምንለው የአርሰናል መንገድ አለ። አርሰናል የራሱን መንገድ ስለተከተለ ያንተ ቀሽም ነው፣ የሌሎቹ ነው አሪፍ ልንለው አንችልም። ይሄንን አለማለታችንን የምናሰምረው ደግሞ በምን እንደሆነ ታውቃለሽ? አርሰናል አሁን አንቺ ባነሳሽው ሀሳብ በመሄዱ ተጠቀመ እንጂ ተጎዳ ወይ? ራስሽ እኮ ብለሽዋል። አሁን ለምሳሌ ሳምሪያ አንቺ ስታነሽ የሰዎቹን ሀሳብ ምን አልሽ? ቤንጃሚን ሸሽኮ ብሎ ተነሳ። አርቢ ላይፕዚግ ዋጋ ጠራ፣ አርሰናል ዋጋ ጠራ። ከዛ በኋላ አርሰናል ተወት አረገና ጋዮ ኮሬሽ አለ። ምርጫዎች አሉት። አንድሪያ ቤርታ አንዱን ይላሉ፣ አርቴታ አንዱን ይላል። ከሁለት አንዱን ብናገኝ ብለው ይለፋል። ይሄን ተወት አርገው ደግሞ ጋዮ ኮሬሽ ጋር ሄደው ማውራት ጀመሩ። ፎር ዩር ሰርፕራይዝ ግን ጋዮኮሬሽም አርሰናልን መቀላቀል ነው የሚፈልገው። በእንጃሚ ሸሽኮም አርሰናልን ነው መቀላቀል የሚፈልጉት ድሪም በቃ የሚያረጉት፣ እሱን ወደ ሰሜን ለንደን ሄደው የአርሰናልን ማሊያ ለብሰው ካርቴታ ጋር መሆን ይፈልጋሉ። እነሳካኔ ቡድን ጓደኛቸው ማድረግ ይፈልጋሉ። ከዛ ደግሞ መለስ ሲልና እንዳልሹው ኦሌ ዋትኪንስ ይልሻል፣ አሁን ሁጎ ኤኪቴኬ ይላል፣ ሁሊያን አልቫሬዝ ይላል፣ ሌሎች ተጫዋቾችንም ሊጠራ ይችላል ይሄዳል ግን ይሞክራል፣ ያነጋግራል እዛ ጋም ያለውን ኦፕሽን እዛ ጋም ያለውን ኦፕሽን እዛ ጋም ያለውን ኦፕሽን እዛ ጋም ያለውን ኦፕሽን ይሰማል። በእነዚህ ሂደቶች ውስጥ አርሰናል እዚህም እዛም በማለቱ ምን መጣ ነው ስፖርቲንግ ሊዝበን የጋይ ኮሬሽን ዋጋ ቀንሻለሁ አለ። ሳምሪ ቀላል እኳ አደለም ቤንጃሚን ሼሽኮን የሚሸጥበት ብሎ ሲጠራ የነበረውን ከ68 እስከ 85 ሚሊዮን ፓውንድ ብሎ በሬንጅ ያስቀመጠውን ዋጋ አርቢ ላይፕሲች 59 ይሁን አለኮ ሎወር ፕራይሱን ማለት ነው ዘጠኝ ሚሊዮን ቀነሰ። ቀላል ነው እንዲ፣ ምንድን የጎዳው አርሰናልን አንድ፣ የዝውውር መስኮቱ ገና መከፈቱ ነው። እኛ ፈጥነው ብዙ ነገር ከሚያደርጉት ክለቦች አንጻር ሁሉ ነገር ስለምናይ ኋላ የመቅረት ስሜት ተሰምቶን ካልሆነ በስተቀረ የዝውውር መስኮቱ ገና ነው። እስከ መስከረም አለ። ፕሪሲዝኑ ገና ነው። ሚድ ጁላይ ነው። ባለመጣደፍሽ ዋጋ የምታስቀንሽ ከሆነ፣ ባለመጣደፍሽ ሀሳብሽን በደንብ ለመፈጸም አቅም የምታገኝ ከሆነ፣ ስሮወይዘት ምንድን ነው ችግሩ? ከዋጋ አንጻር ብቻ ነው። አሁን አሁን እኮ ቢመጣም እኮ ቅድም ያነሳሁት ነገር ላይ ነው። ውሳኔ የሚለው ማንን ነው የምፈልገው የሚለው ውሳኔ ላይ ችግር አለ ማለት ነው። የለም ምክንያት ለምን ለምን አማራ አደለም ግዴታ እኮ አደለም እኮ እሱን ነው እኮ ምላ። አሁን ቅድም የሊቨርፑልን የፍሎሪያንን በምሳሌነት ያነሳሁት ሊቨርፑል አማራጭ ሳይኖረው ቀርቶ አደለም፣ ግን ማንን እፈልጋለሁ የሚለውን ላይ በጣም እርግጠኛ ስለሆነ ነው ለዛ ነው ለምፈልገው ነገር ዋጋ መክፈል አለብኝ ብሎ እስከ መጨረሻው ድረስ ብዙ ትግል ነበረው ከሌሎች ክለቦች ጋር ዋጋ ይከፈሉ። ሌሎቹንም ክለቦች ብታይ እንደዛ የኢምቤሞንም ቅድም ሳነሳ እንደዛ ነው እና ውሳኔ ላይ በቃ ገሌን ነው ለእኔ አጨዋወት አሁን አንዳንዴ ለወሰንከው ነገር ላመንክበትና በቃ ፐርፌክትሊ ፊት የሚያደርገው ተጫዋች ይሄ ነው ተብሎ ለታሰበው ነገር ዋጋም ይከፈላል እኮ። አሁን ግን በአርሰናል ኮንቴክስት ግን ከሄድሽ በአርሰናል ኮንቴክስት ከሄድሽ ቤንጃሚን ሼሽኮ፣ ኢዜ ጉድ ኦፕሽን፣ ቪክቶር ጋዮ ኮሬሽ ኢዜ ጉድ ኦፕሽን ቱ ምን ቸገረው ታደርሰናል። እኔ አሁን ለምሳሌ ኦሌ ዋትኪንስ ዋቴ ነው በኩል ደረጃ ሁለቱንም የሚያየው ማለት መጀመሪያም እኮ ሲነገረን የተባለው ምንድን ነው ጋዮኮሬሽ ይሻለናል የሚል ካምፕ አለ እዛው አርሰናል ውስጥ ቤንጃሚን ሼሽኮ ይሻለናል የሚል አለ ሀፉ ከዛ የአንድሪያ ቤርታ ምርጫ አንደኛው ነው የአርቴታ ምርጫ አንደኛው ነው አንድሪያ ቤርታ የአርቴታ ምርጫ እውን ቢሆን አይከፋቸው ባድ ኦፕሽን አይደለም ግን ድርድር ስታደርጊ ከእግር ኳስ አንፃር ከምትከተዩ አጫወት አንጻር ከምታወጪው ዋጋ አንጻር ልጆቹ ከሚገኙበት ዕድሜ አንጻር ሪሴል ቫሊዩ አለው የለውም፣ መዐት ነገር ነው ከግምት ውስጥ የምታስገቢው። በእነዚህ ሁሉ ኦፕሽኖች አንድ ተጫዋች ከሌሎቹ ከሁሉም ሊበልጥ አይችልም። አንዳንዱ በአንድ ነገር ይበልጣል፣ አንዳንዱ በሌላ ነገር ይበልጣል። አሁን ለምሳሌ አንቺ አርሰናል አሁን ሰሞኑን የጋዮኮሬሽን ዝውውር ጨረሰ ቢባል ፉልፊልመንት አይሰማውም። አይሰማው የሚያርሰናል ደጋፊ ብራቮ በቃ አሁን አጥቂ ያገኘን እኮ ጨረሰ ብልሽ አሁን እኮ ጨረሰ ላይ ስለሆነ ነው። ብዙ ሰው ጋዮ ኮሬሽን ጨረሰ ብትባይ ፉልፊልመንት ነው የሚሰማው። በቃ አሁን ነንበር ላይን አግኝተናል ምናምን ኖር፣ ግን አዘ ሴም ታይም ቤንጃሚን ሼሽኮን ቢሆን የሚጨርሰውም ግን ይሄው ስሜት ነው የሚንጸባረቀው። ይህ ለምን ጋዮ ኮሬሽ ሆነ ምናምን እኳ አንልም። ገብቶሻል ምልሽ የሚነገረን ወይ ቤንጃሚን ሸሽኮን ወይ ጋዮ ኮሮሽን ጨረሰ ስንባል የሚሰማን ስሜት በጣም ተቀራራቢ ነው። ምክንያቱም ከልጆቹ ጉብዝና አንጻር አሪፍ ዲል ነው ብለን መውሰዳችን አይቀርም። አሁን እኛ እየፈለግን ያለን የአርሰናል ደጋፊዎች የየፈለጉ ያሉት ነምበር ናይን ይፈርም ብቻ ነው እና ጭርስ ሲያርግ በቃ ይገላግለን ነው ጥድፊያችን ነው ስተቱ እንጂ፣ አርሰናል በእኔ እምነት አልተሳሳተም። በእኔ እምነት ነው ምነግር ነገሮችን በብልሃት እያስኬደ ነው ብዬ ነው የማምነው። አሁን የምምነግርሽ ነገር የኦሌ ዋትኪንስ አይ ዶን ቲንክ ለቤንጃሚን ሼሽኮ ያለውን ይሄ ሲሪየስነስ ዋትኪንስ ላይ አለ ብዬ አላምንም። ጋዮኮሬሽ ላይ ያለውን አይነት ፍላጎት ሁጎይኪቴኬ ላይ ምናምን ያለ አይመስለኝም። ግን ሁጎይኪቴኬን አርሰናል እንትናለው ምናምን ስትባይ አሪቢ ላይፕሲጂን ሆነሽ አስቢው አስቢው ቤንጃሚን ሼሽ ኮን ሆነሽ አስቢው። የሆነ ገበያ ሄደሽ አንቺ የሆነ አንድ ቃለ መግዛት አራት አምስት አማራጭ ካለሽ ነጋዴዎቹ እንዲሸጡልሽ የማሳመን እድልሽ ሰፊ ነው። ይዛት ሳርሰናል ስሜት ድምለው እሱን ነው እንዴ የዚህ የዚህ ከከድር አልገዛም እንዴ ብለሹ ሂጂ እስኪ አንድ ነጋዴ ከድር ስንት አለህ ነው ሚል ገብቶሻ ኦፕሽን አለሽ። አንድ ከድርጋ ብቻ ያቺ ቃ የምትገኝ ከሆነ ግን ምን ኦፕሽን አለሽ? ምንም ኦፕሽን የለሽ። ለምሳሌ ግን ቅድም ያልኩት የሊቨርፑል መንገድ ለሊቨርፑል ነው፣ የማን ዩናይትድ መንገድ ለማን ዩናይትድ። ለምሳሌ የቼልሲ መንገድ ለእኔ በጣም የሚያስደስተኛ፣ በጣም የሚያስደስተኛ፣ በጣም የማደንቀው እንደ ቼልሲ ቢግ ስፔንደር የለም፣ ከፍተኛ ወጪ የሚያወጣ እኔ ምንም ፒኤስአር ምናምን ሲባ እንቅልፍ ሲያጡ አይቼ አላቅም። እያነሱ የሰባት ዓመት ኮንትራት ይሰጣሉ። አሁን እኮ ዣኦ ፔድሮ እስከ ሰላሳ ዓመቱ ድረስ የቼልሲ ነው። በመሀል በቃ ሲፈልግ ይሸጠዋል፣ ሲፈልግ የሆነ ነገር ያደርገዋል። ስልሳ ሚሊየን ከፈለ ስሙ አይገርምም፣ ስልሳ ሚሊየን ግን ያንን ለሰባት ስታካፊው የዚህ አመት ወጪው ለዚህ ልጅ የወጣው ስምንት ሚሊየን አይሞላ። ይሄ ዚስ ቼልሲስ ወይ የስምንት ዓመት የዘጠኝ ዓመት ኮንትራት እያነሱ መስጠትና በስምንት እንዲከፈል ማድረግ። በኋላ እኮ ነው ህጉ ከአምስት ዓመት በላይ አይቻልም ምናምን ያለ ተፈራረሙ። እኔ ግን የምቆጥርላቸው የአምስት ዓመቱን ነው። እስኪባል ድረስ ቼልሲ እኮ አስተዳዳሪውን አካል ሀሳብ ውስጥ እንዲወድቅ ያደረገ እንዲህ ያለ ሀሳብ አመንጭቶ እንዲመጣ እኮ ያደረገ ራሱን ሴፍ ዞን ውስጥ የከተተ አካሄድ ነው ያለ ቼልሲስ ወይ። የኔ የኔ አመለካከት ነው እና ከፕሪሲዝኑ መጀመር በፊት አለቀ አላለቀ አንድ የመጨረሻ ፖይንት የምነግርሽ እሱ ነው። ቤንጃሚን ሸሽኮ ነገ አርሰናልን ቢቀላቀል ሜዲካሉን ይወስዳል። ሜዲካሉን አለፈ፣ ኮንትራቱን ፈረመ፣ ለአምስት ዓመት ሂድ ተዝናና ነው እኮ የሚባለው እንጂ ምንም እኮ የሚሰራው ስራ የለም እኮ። ምን ያጠድፈራል ማለት ነው ገባሽ? ሂድ ወደዛ ይብዛ ነው ምናምን የሚልታሉ። ሁሉም ተጥረግርገው የሚሄዱበት መዝናኛ አንድ ቀን እንሄድ ይሆናል። ለምን አትሄድም አላልኩ። በዚህ መንገድ ነው የምንረዳው። ነው የኔ አመለካከት ነው። እሺ ያው ምን አይነት ጥያቄዎች እየተነሱ ነው፣ አርሰናልስ ምን እየሰራ ነው የሚለውን ለማብራራት የሞከር ነው። ያው ምትኩ ነው። ይህንን ሁሉ ያስባለን እንድናወራ ምክንያት የሆነው ግን ያው ማንሳታችን አይቀርም ነበረ። ለማንኛውም ሌሎች አድማጮቻችንም ጥያቄዎቻቸውን እየላኩ ነው። በጣም አድርገን እናመሰግናለን። በጣም እናመሰግናለን፣ አብራችሁን ስለነበራችሁ በጣም በጣም ነው የምናመሰግነው። ደግሞ ኋላ ላይ አዳዲስ መረጃዎች ይወጣሉ። እነዚህን አዳዲስ መረጃዎች ይዘን በሸገር ስፖርት ዊዛ አበበ ግደ የዩቲዩብ ቻናላችን ላይ ዳግም እናገኛችኋለን። በያላችሁበት ሰላም ሁኑልን ኢትዮጵያ ለዘለዓለም ትኖር።